በዚህ ቁጥር ልክና በዚህ ቁመናል ግን ተገናኝተን ስለማናቅ ያላችሁበት ነባራዊ ሁኔታ ሞራላችሁን፣ ስብስባዊ ቁመናችሁን ለማየት ነው የተገኘሁት። እጅግ በጣም ደስ ብሎኛል። እጅግ የሚያኮራ ነገር ነው። መቼም በየቦታው በዞር ቁጥር የማየው እኔ እግዚአብሔር መጨረሻውን ያሳምረው እንጂ ይህን ትውልድ ከሰማይ በታችሁ ምንም የሚያስቆመው ኃይል አይኖርም። ተወደደም ተጠላም የአማራም ሕዝብ እጣ ፈንታ የትግሉም እጣ ፈንታ ተገፍቶ ተገፍቶ ተገፍቶ መጣን ጠርዝ ላይ ቆሟል። ይሄ ጠርዝ በጣም የሚያምር ግን አደገኛ ጠርዝ ነው። ካላወቅንበት ወደ ገደል እንገባለን። ካወቅንበት ተስፈንጥረን የምንደርሰው ግብ ላይ የምንፈልገው ግብ ላይ የኖርነው ዋጋ የከፈልንበት ግብ ላይ እንደርሳለን እና ያ ጠርዝ መውደቅ አይፈቅድም ከወደቅን መነሳት ስለሌለ፣ ያ ጠርዝ መሳሳት አይፈቅድም። ከተሳሳትን ንሰታችሁ የምናርምበት ሌላ ዕድል ስለማናገኝ፣ ስለዚህ ልክ ለመሆን ላለመውደቅ ነው የምታገለው። በማንም ድጋፍ ሳይሆን በማንም እርዳታ ሳይሆን በእግዚአብሔር እርዳታና በራሳችን ጉልበት በወንድሞቻችን መስዋዕትነት መጠን መጠን እዚህ ደርሰናል። የቀረን ትንሽ ምዕራፍ አለ። ትንሽ ምዕራፍ በስንዝር ትነኩት ወይም በክንድ በክንዳላቅ ግን በጣም አጭር ምዕራፍ ይቀራል። እሱን ተባብረን መቋጨት ይኖርብናል። ያውም በፍጥነት። ጊዜ የለንም። በፍጥነት መቋጨትና የከበበን ነባራዊ ሁኔታ በሚፈቅደው ልክ መሳተፍን በሚገባ ልክ ተሳትፎ አድርገን ህዝባችን እንደ ህዝብ ማዳን እንደ ሀገረ መንግስት ደግሞ በኢትዮጵያ ውስጥ የሚኖረን ቦታ ማስጠበቅና አማራ እንደ ህዝብ በሰላም፣ በፍቅር፣ በክብር ከሌሎች ህዝቦች ጋር የሚኖርበትን ዘመን ማምጣት ስለሚኖርብን በፍጥነት በፍጥነት በፍጥነት መስራት ይኖርብን። በፍጥነት ያንዲውን እንደ ወንድም መግባባት፣ እንደ ወንድም መቻቻል፣ እንደ ወንድም መፋቀር፣ እንደ ወንድም አይቶ ማለፍ፣ እንደ ወንድም ያንዱን ገመና ያንዱን ድክመት ያንዱን ባህሪ ሰምቶ መቻል እጅግ በጣም አስፈላጊ ነው። ይህ ትግል እዚህ ለመድረስ በጣም በጣም በጣም ብዙ ወንድሞቻችን ታስረዋል። በጣም ብዙ ወንድሞቻችን አካላቸው ተጎድቷል፣ አካላቸው ተሰብሯል። ብዙ ወንድም እናቶቻችን ቅስማቸው ተሰብሯል። ብዙ እህትና ወንድሞቻችን መስዋዕቱ ነው። የምናቃቸውም የማናቃቸውም የእኔ ቢጤው ትንሽም አድርጎ በስም ይታወቃል። በስም የማይታወቁ የታሰሩ በስም የማናቃቸው በወጡበት የቀሩ በስም የማናቃቸው ቅስማቸው የተሰበሩ ማአት ናቸው። እኛ እድለኞች ሆነን ነው በስምም ሰው የሚያቀርብ፣ እናንተንም ምን ማለት ነው እድለኞች ሆነን ነው ስለዚህ ከፍተኛ ዋጋ ተከፍሎ ላለፉት 32 33 አመታት፣ በመከራ በምጥ በብዙ መከራ መሃል በብዙ ማዕበል መሃል እዚህ የደረሰ ትግል ነው። እዚህ የደረሰን ትግል ለደቂቃ አይደለም ለሰከንድ እንኳን አንስንዝሮ ወደኋላ ማለት አይቻልም፣ ማለት አይቻልም። ወደኋላ ካልን እንመለስም። ወደፊት ብቻ፣ ወደፊት ወደፊት፣ ተጉዘን፣ ወደፊት፣ ፈጥነን፣ ወደፊት፣ በርትተን፣ ወደፊት ጸንተን የቀረችው ምዕራፍ መቋጨትና የድል ችቦችን መጨበጥ አስፈላጊ ነው፣ እሱም በቅርቡ ማድረግ ይጠበቅብናል። ጠላት እየደከመ ነው። የሚቀረው ግን ጥፍጣፊ ጉልበት አለ፣ እሱም መምጠጥ አለ መምጠጥ። እኔ ሳይ ልሳሳት እችላለሁ። ብዙ ጊዜ ህዝብ የሚባለው ኃይ ህዝብ የሚባለው ኃይ አንድ ስንፈት ወይም አንድ ድክመት በእጁ ያለውን ጉልበት የሚረዳ ይመስለኛል። ትልቁ ጉልበት ያለ ታንክ ከተሸከሙት ይመስለዋል። ትልቁ ጉልበት ያለ መትረየስ ዲሽካ ካ ያውስጥ ይመስለዋል። ከእግዚአብሔር በታች ግን ዋናው ጉልበት ያለበት ግል ውስጥ ህዝብ እጅ ህዝብ ስራ እንኳን አልገባም፣ ስራ ልሰራም ብሎ ቤት በመቀመጥ ብቻ መንግስትን የሚያውረድ ማውረድ የሚችል አቅም አለ። ያን ያክል አመት መቀስቀስ እና መጪው ያስፈልግ የነበረው ህዝቡ ከስሩ እንዲነሳ ነው። እሱ ሆኖ እንቀስቀሰው ያስነሳነው ህዝብ በስርዓት ማደራጀት በስርዓት መምራትና ግባችን ለማድረስ ያስፈልጋል። መሰባሰብ እንደ አማራ ላለ በመጥፋትና ባለመጥፋት ጠርዝ ላይ ለቆመ ህዝብ ግዴታ ነው። መደራጀት ግዴታ ነው። መታጠቅ የህልውና ጉዳይ ነው። መታኮስ የህልውና ጉዳይ ነው። ከዚህ መሳሪያ ውጭና ከክርስቶስ ውጭ ማንም አልደረሰልንም፣ ማንም አይደርስልንም። መድኃኒዓለምን ይዘን በዚህ ነው እዚያ ደረስነው፣ በዚህ ነው የምናሸንፈው። መሰባሰብ የሁሉ በረከቶች አሉት። ስትሰባሰብ ትመክራለህ፣ ስትሰባሰብ ትተጋገዛለህ፣ ስትሰባሰብ መከራውንም ጸጋውንም ትካፈላለህ። መሰባሰብ ግን መቻቻል ይጠይቃል። መሰባሰብ መከባበር ይጠይቃል። መቼም የተፈጥሮ ስራ ድንቅ ነውና ሁላችን እንደ መልካችን ባህሪ የተለያየ ነው። ያን የተለያየ ባህሪ ሰብስብ አርቆ ለአንድ አላማ ማሰለፍ ይጠይቃል። ሁላችንም ተመሪዎች አይደለን፣ መሪዎች ነን። ይሄንም ያህል አንድ ሽጥፍ ብትጨምር የአማራ ግዝ በብቃት ለመምራት ገና ትንሽ ነው የሚሆነው። መሸከም መቻል አለብን ማለት ለዛ፣ እዚህም እዚያም፣ በዚህ ትግል በዚህ ትግል ውስጥ ባለችው ትንሽ ተሞክሮ የሚጎልን ነገር ጓደኛችን መሸከም ነው። የሚጎልን ነገር በሙሉ ልብ ሰው ልጅ መውደድ እና ጓደኛችን ማፍቀር ነው። የሚጎልን ነገር ቅንነት ቅንነት ባያሌው ነጥፏል ውስጣችን። በተፈጥሮ ቅኖች ሁሉ ነው የምንወለደው። በተፈጥሮ በጎች ሁሉ ነው የምንወለደው። ግን በአንድ በሌላ ምክንያት አስተዳደጋችን ይሰልበንና ከቅንነቱ ይልቅ ፋቷ አይሎ ይወጣብናል። ያን የተፈጥሮ ጸጋ፣ ያን ቅንነት፣ ያን ተፈጥሮ ቆፍረን አውጥተን ለጓዶቻችን፣ ለሌሎቻችን መለገስ መለጋገስ ይኖርብናል። እዚህ ደርሰናል። የሚቀረን አጭር ምዕራፍ ነው። ይሄን ምዕራፍ ደግሜ ባለው በፍጥነት መጨረስ አለብን፣ በፍጥነት መቋጨት አለብን። በኢትዮጵያ ውስጥ ብቻ አይደለም፣ በአጠቃላይ በምስራቅ አፍሪካ ቀጠና ብዙ ነገሮች በፍጥነት እየተለዋወጡ ነው ያለው። በጣም በፍጥነት ማጠናቀቅ የሚገባንን የቤት ስራ አጠናቀን ቶሎ ጨዋታው አካል ካልሆን ቶሎ ሜዳ ውስጥ በሙሉ ቁመና በሙሉ መለየው ካልተገኘን በስተቀረ መስተቀረ አደገኛ ነው የሚሆነው። ብትቀመጥ ሚታወቅ ሁኔታ አይደለም። የሚመጣ ወይ ታገለ ተጠርፋል ወይ ተጠፋል አለቀ። መውጫ የለው፣ ማምነጫ የለው። ይሄ ጌጥ ትግል አይደለም። የያዝም አማራ በኢኮኖሚ በደንብ ተጠቃሚ ስላልሆነ ተጠቃሚ እንዲሆን እንታገላለን ብለን አይደለም ትግል የጀመረ። እሱማ ቅንጦት ሆነ እኮ በኢኮኖሚ የደረሰብን መገለል፣ በፖለቲካ የደረሰብን መገለል ወዘተ ወዘተ የቅንጦት ጉዳይ ሆነ። የመኖር ነው ያለመኖር ጉዳይ ነው ትግል ውስጥ የጨመረ ወይ ታግነ በጉልበት ትተርፋለህ ክርስቶስን ይዘ ወይ ትጠፋለህ። ወይ ተንበርክ ከተታረዳለ ወይ ቁመህ ትገጥማለህ። ቁመህ ከገጠምህ ወይ ታሸንፋለህ፣ ብትሸነፍ እንኳን የክብር ሽንፈት ነው የምትሸነፍ። በዚህ ስሜት በዚህ ወኔ ተጉዘን ክብሩ ይስፋ አላምላክና እዚህ ደርሰናል። የሚቀረን ነገር ግን አለ፣ የሚቀረን ነገር አለ፣ አሁንም መቀስቀስ አሁንም ማደራጀት፣ አሁንም ማደረጃጀት ማጥበቅ ያስፈልጋል። ሺህ ብትቀሰቅሱ እስከ ምጽሐት እስከ ዓለም ፍጻሜ የሰው ልጅ ሙሉ አይነቃ። ያለ መሰልቸት ማንቃት ማንቋቋት ያስፈልጋል። ያለ መሰልቸት የነቃውን ታደራጃለህ፣ የተኛውን ትቀሰቅሳለህ። ያ የተኛው ሲነሳ ቀድሞ ነቅቱ ያደራጀውን አደረጃጀቱን ታጠብቃለህ፣ ታስታጥቃለህ። ማሰሪያዊ ግን ልብ ነው። የምር መቁረጥ የምር የዓላማ ሰው መሆኑ የምር የዓላማ ታማኝ መሆኑ ትግል ምኑም አይጥምም። ይኸው በጠራራ ፀይ እንኳን እዚህ በአርዛብ ስራ አስቀምጦናል አይደለም። ግን በጣም ለሚጣፍጥ ዓላማ የምናደርገው የምንከፍለው መስዋዕትነት ስለሆነ ችለ ነው። በዚህ መልኩ እንወያያለን። መሰልቸት ሊኖር ይችላል። የስሜት ከፍታና ዝቅታ በየቀኑ ሊኖር ይችላል። እሱን መቋቋም ሰው የሚታገለው ከሶስት ነገር ጋር ነው አይደለ። በትግል ውስጥ አንደኛ ከራሱ ጋር ከውስጡ ጋር ሁለተኛ ከጓዱ ጋር ሶስተኛ ከጠላት ጋር ነው የሚታገለው። ትልቁ ጠላት ከውስጣችን ጋር የምናደርገው ውስጣችን ያለው ጠላት ይመስለኛል መበርታት ያስፈልጋል። አንዳንድ ኃይሎች ለኩ ዓላማቸው እንኳን ሰላሳ ዓመት ታግለዋል አንዳንድ ኃይሎች ሰላሳ አምስት ዓመት ሃምሳ ዓመት ታግለዋል በቅርብ ተዋጋናቸው የምንላቸው የህወሓት ኃይሎች እንኳን 17 ዓመት ታገለዋል። ኧረ እንዲያውም አሁንም ትግሉ ውስጥ ነው ያሉት። እኛ የተቀደሰ ዓላማ ይዘን እኛ አንድ ህዝብ ከምድረ ገጽ እንዳይጠፋ በሚደረግ ትግል ውስጥ እየተሳተፈን በሙሉ ልባችን በሙሉ ወኛችን በሙሉ ግርማ ሞገሳችን ነው ትግሉ ውስጥ ልንገባ የሚገባው